ስሜ ብርሃኑ አለቃ ይባላል። በስራና ክህሎት ሚኒስቴር የኢትዮጵያ ስራ ገበያ መረጃ ስርዓት ፕሮጀክት ጽህፈት ቤት አስተባባሪ ነኝ። እንግዲህ የኢትዮጵያ ስራ ገበያ መረጃ ስርዓት ኤል ማያስ ስንለዋለን እንለዋለን በስራና ክህሎት ሚኒስቴር ተጠሪ የሆነ ፕሮጀክት ነው። እንግዲህ ይሄ ስራ ሰራተኛና ስራን የተመለከተ መረጃ ከተለያዩ የመንግስትና የግል ተቋማት ይሰበስባል፣ ያጠናል። ኢትዮጵያ ምን አይነት ክህሎት ያለው ሰራተኛ እንዳላት ያውቃል። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ ዲማንድ እያደረገች እንደሆነ ያውቃል። ምን አይነት የስራ እድል መፍጠር እንዳለብን ዛሬ ላይ የዛሬ አምስት ዓመት የዛሬ አስራ አምስት ዓመት እና አስር ዓመት የሚለይ ፕሮጀክት ጽሕፈት ቤት ነው ማለት ነው። ወደ አራት የሚጠጉ ከስራ እድል ፈጠራ ጋር የተያያዙ አገልግሎቶች አሉን። በሀገር ውስጥ የሚፈጠር የስራ እድልን የምንደግፍበት፣ ወደ ውጭ ሀገር የሚሄዱ ዜጎችም የሚደገፉበት፣ አይ እኔ በሀገር ውስጥ ተቀጥሬ መስራት አልፈልግም፣ ወደ ውጭ ሀገር ሄጄ መስራት አልፈልግም፣ የራሴ ሀሳብ አለኝ፣ የራሴን ስራ መስራት ፈልጋለሁ የሚል ሰው እንደዚሁ በራሱ መንገድ ሄዶ መስራት የሚችልበት እንዲሁ አገልግሎት እንሰጣለን። የአሰሪና ሰራተኛ ግንኙነትን የተመለከቱ አገልግሎቶች አሉት በውስጡ የክህሎት ልማትን የተመለከቱ አገልግሎቶች አሉት። ለስራና ክህሎት ሚኒስቴር ብቻ ሳይሆን ኢትዮጵያ ውስጥ ያለ የሰው ሀብት ልማት ፖሊሲ ላይ የሚሰራ ተቋም በሙሉ ምን አይነት የሰው ሀብት ማልማት እንዳለበት፣ በምን አይነት መጠን ማምረት እንዳለብን፣ ምን አይነት ክህሎት ያለው ሰው መምረት እንዳለበት መረጃ ይሰበሰባል ማለት ነው። ኢትዮጵያ እንደ ሀገር ምን አይነት ሰራተኛ እንደምትፈልግ የምናውቅበት መንገድ ዘርግተናል ማለት ነው። ስለዚህ የምናመርተው የሰው ኃይል ካለው ገበያው ከሚፈልገው የሰው ኃይል ጋር የተጣጣመ እንዲሆን የሚያደርግ ነው ማለት ነው። የኢትዮጵያ ስራ ገበያ መረጃ ስርዓት ማይክሮ ሰርቪስ አርክቴክቸር በሚባል ቴክኖሎጂ ነው እየለማ ያለው። ይሄ ምን ማለት ነው? አጠቃላይ ስርዓቱ ለምጦ እስኪጠናቀቅ ድረስ አይጠበቅም ማለት ነው። ከ23ቱ አገልግሎቶች ለምተው ተግባራዊ መሆን የጀመረው ከአመት ከ18 ወራት በላይ ይሆናል። ስርዓቶቹ አንዳንዶቹ ባለቁ ጊዜ ወደ ስራ ለማስገባት ይቻላል ማለት ነው። እስካሁን ድረስ ወደ 18 የሚሆኑ ስርዓቶች ለአገልግሎት ክፍት ሆነዋል። ባለፉት 18 ወራት ገደማ ከሁለት ነጥብ አምስት ሚሊዮን ሰዎች በላይ ወደዚህ ስርዓት ተመዝግበዋል። እዚህ አሁን ኢትዮጵያ ምን አይነት ሰራተኛ እንዳላት ማወቅ ጀምረናል ማለት ነው። የምንፈጥረው የስራ እድል ምን አይነት የስራ እድል መሆን እንዳለበት ሼፕ ለማድረግ ያግዘናል። ከዚህ አኳያ በሀገር ውስጥ የሚፈጠር የስራ እድል በሁለት መንገድ ነው ከፍለን የምናየው። አንደኛ የዌጅ ኢምፕሎይመንት የምንለው ሰው ተቀጥሮ የሚሰራበት መንገድ ከዚህ አኳያ ኢትዮጵያ ውስጥ የስራ ማስታወቂያ አይቶ አንድ ሰው ለእኔ የሚሆነኝ ስራ በዚህ ደግሞ እኔ ባለኝ የትምህርት ዝግጅትና ልምድ የት ነው አፕላይ ማድረግ ያለብኝ የሚለውን ለማወቅ በጣም ችግር ነበር። ከአርባ በላይ የስራ ማስታወቂያ የሚያወጡ የኢትዮጵያ ውስጥ ድርጅቶች አሉ የግል ድርጅቶች አሉ የመንግስትም ጋዜጦችን ጨምሮ ያወጣ ከዛ በኋላ ሄዶ አፕላይ ለማድረግ ግን አውቶሜትድ የተደረገ ስርዓት የለም። አንዳንዴ አራት ኪሎ አካባቢ የሚሰቀሉ ማስታወቂያዎች ሁሉ የቅርብ ጊዜ ትዝታዎቻችን ናቸው። አንድ ጊዜ በተሰራ ጥራት ኢትዮጵያ ውስጥ ስራ አፕላይ አድርጎ አንድ ሰው ስራ ለማግኘት የሚወስድበት ጊዜና የሚያወጣ ወጪ ከፍተኛ ነው። ይህንን አውቶሜት የሚያደርግ ስርዓት ለምተዋል ማለት ነው። ከዚህ አኳያ ከ1.9 ሚሊዮን በላይ ስራዎች ባለፉት 18 ወራት ወደዚህ ስርዓት እንዲሰበሰቡ ተደርገዋል ማለት ነው። እነዚህ 1.9 ሚሊዮን ስራዎች ወደ አንድ ሴንትራላይዝድ ወደ ወደ ሆነ ስርዓት ስናመጣው ስራ ፈላጊው እያንዳንዱን 30 እና 40 ቦታ እየገባ ማየት አይጠበቅበትም። አንደኛ። ሁለተኛ ኢትዮጵያ ምን አይነት ሰራተኛ በየትኛው ጊዜ እየፈለገች እንደሆነ ማወቅ እንችላለን። ከዚህ አኳያ ሴንትራላይዝድ ሆኖ በጣም በቀለለ በአጠረ ጊዜ ሰራተኛ ስራ ማግኘት የሚችልበት እድል ተፈጥሯል። ይሄ ዌጅ ኢምፕሎይመንት የሚመለከት ነው። አይ እኔ ተደራጅቼ ነው መስራት የምፈልገው ተቀጥሬ መስራት አልፈልግም ካለ ደግሞ ዲጂታል የኢንተርፕራይዝ ዲቨሎፕመንት ስርዓት የምንለው ሲስተም አለን። ማንም ሰው ቤቱ ቁጭ ብሎ የማንንም ሰው ፊት ሳያይ የማንንም በር ሳያንኳኳ በኦንላይን ተደራጅቶ የስልጠና የፋይናንስ ድጋፍ ማግኘት ይችላል ማለት ነው። ሶስተኛ እኔ ተቀጥሬ መስራት አልፈልግም፣ የራሴንም ሀሳብ አልፈልግም መስራት አልፈልግም፣ የውጭ ድርጅቶች ስራን መስራት እፈልጋለሁ የሚል ሰው ደግሞ የሪሞት ጆብ ምን ነው ባለፉት ሰባት ወራት ኢምፕሊመንት ካደረግነው አንድ ስምንት ዘጠኝ ወር ገደማ ይሆናል ከዘጠና አራት ሺህ በላይ ስራዎች ከአለም አቀፍ የስራ ሳይቶች በፈጠር ነው የሲስተም ኢንቴግሬሽን በማምጣት ተችሏል ማለት ነው። እነዚህ ስራዎች በአማካኝ 2000 ዶላር ደሞዝ አላቸው ከታክስ ውጪ። ስለዚህ ከ94000 በላይ ስራዎች በሪሞት ጆብስ፣ ሰው እቤቱ ቁጭ ብሎ የራሱን ስራ አውሮፓ ለሚገኙ፣ አሜሪካ ለሚገኙ፣ ሚድል ኢስት ለሚገኙ ካምፓኒዎች መስራት ይችላል። አራተኛ ወደ ውጭ ሀገር መሰማራት ትፈልጋለሁ የሚል ሰውን የሚመለከት ነው። የዜጎቻችንን ክብር ደህንነትና ጥቅም ባስጠበቀ መልኩ አውቶሜትድ የሆነ ስርዓት ከሚኖርበት ቀበሌ እስከ ኤምባሲዎች ድረስ ሄደው እስከሚያርፉበት ሀገር ኤምባሲያችን ድረስ ትስስር የተፈጠረለት በጣም የዘመነ የውጭ ሀገር የስራ ስምሪት ስርዓት ደግሞ በዚህ መንገድ ተፈጥሯል ማለት ነው።